እነሱ ያመርታሉ እኛ እናሽጋለን። ላይቡ ሲዘጋ በቃላችሁ በሉት፣ ሲዘጋ በቃላችሁ በሉት። እሺ፣ ምንም የለም ኮሽ የለም፣ ሰላም ነው። በጣም ደስ በሚል ሁኔታ ነው ያለው። ወንድማችን ይከሰታል በዚህ ሳምንት፣ በቀጣይ ሳምንት መጨረሻ ማለት ይሄ ነገ የምንይዘው ሳምንት አለ አይደል? የእሱ ሳምንት መጨረሻ ወይ የቀጣይ ሳምንት መጀመሪያ ላይ ይከሰቱልናልሉ ወንድሞቻችን፣ እጅግ በጣም ሰላም ናቸው። ተመስገን። የጠላትን አሰራር ሰብሮ የተንኮለኞችን አካሄድ ቀድሞ እግዚአብሔር አሸነፈልን። ብዙ ነገር እና እንደዛ ነው። እሺ፣ እግዚአብሔር አሸንፎ ነው የምናገኛቸው ወንድሞቻችንን እንጂ። የታቀደው ብዙ ነበር፣ የታሰበው ብዙ ነበር። የውጮቹ አይገርመንም የውጮቹ አይገርመንም። የውስጦቹ በጣም በጣም በጣም ከባድ ነበር። ግን ይሁን፣ እግዚአብሔር ያያል፣ እግዚአብሔር ይመለከታልና ስለ እውነት የቆሙለት አምላክ እነሱን አይተውም። ሁልጊዜም ለነገሩ ጌታን የሰቀሉት እኮ እግዚአብሔርን እናምናለን ብለው ራሳቸውን ከፍ ያደረጉ እኮ አይሁድ ናቸዋል። ማመኑን እኮ አይሁድም ያምኑታል እና ክርስቶስ የተሰቀለው ስሙን በመጥራት ውስጥ በነበሩ በአይሁድ። ግን ይሁን ለመልካም ሆኗል። እግዚአብሔር ለበጎ አድርጎታል። ሁሉም ነገር ጥሩ ነው። በቀጣይ ሳምንት መጨረሻ ወይ ደግሞ ነገ፣ በምንይዘው ሳምንት መጨረሻ ወይ ደግሞ በቀጣይ ሳምንት መጀመሪያ ከተፍ ይላሉ። ብስራቱን ግን ቀድመን እናበስራለን፣ እንድትጨነቁ ስለማንፈልግ የሚገቡበትን ቀን እንትን እንላለን እንተነፍሳለን፣ ማለት ነው። ያ በጣም እኔ አሁን ይችን ሁለት ሶስት ቀን በጣም ደስተኛ ነኝ። የሚገርማችሁ በጣም በጣም በቃ፣ እንደምታየው ፈገግ እራሱ ማለት ጀምር ያለሁ። ስለዚህ በዛ መንገድ ያሉ ሁሉ ነገር ጥሩ ነው። እንድታስቡ ያን ያህል አይጠበቅም። ከዚህ በላይ ጸልዩ። በጣም አሪፍ ነው። ብዙዎቻችሁ በጣም የሚገርም የሚገርም ልብ ተሰጥቷቸዋል። በጣም በጣም የሚገርም ነው። እኔ ነፎ እንግዲህ ያሁሉ ነገር ከተደረገ በኋላ እስፔሻሊ ከዚህ ከመጀመሪያው እንግዲህ ሊይዟቸው ሊያጠቋቸው ከነበረ ጊዜ ጀምሮ በጣም ያለው ነገር ይገርመኛል። ላይፍ ካቆሙ ጊዜ ጀምሮ ደግሞ ያለው መተሳሰብ በጣም የሚገርም ነው። እኔ እንደዚህ አይነት አንድነት ነው በቃ የሚናፍቀኝ ማለት ነው፣ መተሳሰብ በቃ የት ሄዱ? ይሁን በልቶ ይሁን ጠጥቶ ይሁን ምናምን በቃ ስለ ወንድ መንፈሳዊ ወንድምን ማፍቀር ባይዘዊ የሃይማኖት ትእዛዝ ነው ግዴታ። ጌታ እኮ ተናግሯል እኮ በቃ ካጠገብ ያለውን ወንድምን ሳትወደው በሰማይ ያለው አባትን ወይም እግዚአብሔርን ወዳለው ማለት አይቻልም። እኳር ስለዚህ ካጠገባችን ያለው ወንድማችንን ለአንዳንድ ሰው ቄንጥ ይመስለዋል አሁን ቴዶ ዛሬ ቁርስ በልቶ ይሆን ዛሬ ምሳ በልቶ ይሆን ብላችሁ ብትጨነቁልኝ ቅንጦት የሚመስለው ሰው አለ። ግን ይሄ በራሱ የወንድም ፍቅር የወንድም ፍቅር ነው። ስለ አንዱ ደህንነት አንዱ ማሰብ፣ ታትሮ መጻፍ። እኔ አንዲት ልጅ አለች በተለይ በቃ በጣም ይገርም፣ በየጊዜው ጧት ጧት ቴዶ እፎይ ደናድሯል፣ ቴዶ እፎይ ደናድሯል። ይሄ በጣም መሰጠት፣ ለአንዳንድ ሰው በጣም እንትን ይመስለዋል። እንዳልኳችሁ በቃ ይሄ ቤቱን መራቅ በቃ እግዚአብሔርን መርሳት በቃ ለሰው ሰውን መከተል ምናምን አድርጎ ያስበዋል። ሰውን ማፍቀር ማፍቀርና ሰውን መከተል የተለያዩ ነገሮች ናቸው። ሰውን መከተል ማለት እንዲሁ በውርድን ብር በጨለማ እንደዚህ አይን ጨፍኖ መመራት ማለት ነው። በቃ ክፉም አደረገ ደግም አደረገ፣ ገደልም ገባ ዳገትም ወጣ፣ ዝም ብሎ መከተል ማለት ነው። ማፍቀር ማለት ግን ክፉን አለመውደድ ነገር ግን ደግሞ መልካም ያልሆነ ነገር ቢገኝ ደግሞ በተግሳጽ በትችት ምናምን ለማለፍ መሞከር ማለት ነው። ስለዚህ ሰውን ማፍቀር እና ሰው መከተል በጣም የተለያየ ነገር ነው እና እንደዚህ አይነት አስተሳሰብ መኖሩ በጣም ያስደስታል። ከነፎይ ትልቁ አተረፍኩት እንደው በህሊና አተረፍኩ ብዬ የምለው በጣም መልካም ሰዎች መኖራቸውን ስለ ወንድም ፍቅር የሚቀኑ ስለ ኦርቶዶክሳዊ አንድነት የሚያስቡ እንደዛ ነው እና እንደዛ ነው ላችኋለሁ። እንደዚህ መበርታት መቻል አለብን እና ተረፈ ሰላም ናችሁ። ብዙ ቆይታ የለኝም። ለሁሉ ነገር ሰላም መሆኑ ትንሽ መልእክት ሲበዛ ያው ገባ ብሎ መመለስ ምናምን ከምንም በላይ ደግሞ እንደዚህ መገናኘቱ አሪፍ ነው። የአንዳንዶቻችሁን ሀሳብም እንድተነፍሱ እድል መስጠት ይሆናል። ለወጣ ነው። ይቅርታ እሺ። ወንድም በላይ የሚመስለኛል። ለወጣ ብዙ ልቆይ አልገባውም። እሺ፣ ስራ አለኝ ምናምን ምናምን ስለዚህ እንደዚህ እንጠንክር እንዳልኳችሁ ነው። እሺ ስለ ሁሉ ነገር ጸልዩ፣ በመልካም እንዲቀየር እንደ አጠቃላይ እዚህ ሚዲያው ላይ ያለው ጫጫታ ይሄ ለመጠላለፍ ምናምን የሚካሄደው ርቀት እንዲረግብ ራሳችንን እንደማገዶ ሳይሆን ራሳችንን እንደ መልካም ምኞት ተመኝ ዳር አድርገን በአንጸልይበት እሺ የሆነ በቃ እንዴት ልበላችሁ፣ በየጊዜው ያለን ትርፍ ቀላል አደለም። በአገልግሎቱ የሚገኘው ትርፍ ቀላል አደለም። በተምሮ ማስተማሩ በተለያዩ አይነት ነገሮች የሚኖረው ትርፍ ትርፍ አደል። ስለዚህ ይህንን የሰው ትርፍ እንትን እንድንለው እያፈራ እንድንቀጥል በጣም በተቻለ መጠን ሁላችን እንጸልይ። እስኪ ይሄ አጉል ጫጫታው፣ አጉል መሰዳደቡ፣ አጉል ዘለፋው ይሄ ሰው ጠልፎ ለመጣል ረጅም ርቀት ሚሄዱ ይሄ ጠቃሚ አይደለም፣ ጠቃሚ አይደለም እና ይጨንቃል። በራሱ እንትኑ መንፈሱ ከመንፈሳዊነት ጋር ስለሚጣላ ማለት ነው። ስለዚህ ጥሩ ነው። በነገራችሁ ላይ አሁን ከዚህ ቀደም በውስጥ በኩል ለምን አታረጉት የምትሏቸው ነገሮች አሉ። ለምሳሌ ትችት ትችት፣ አሁን በውስጥ ሆነ በውጭ ሆነ ምንም ችግር የለ። ቴዶ ይህን ቪዲዮ ስትሰራ ወይም ይህን መልእክት ስትናገር እንዲ እንዲህ አይነት ችግር እኮ አለው ይህን ነገር ከየት አንግል አይተዋል ይህ ነገር ማለት የለብህም የሚለውን ሰው በውጭ የሚበላይም በውስጥ የሚበላይ ልዩነት የለውም። የትችቱ ግን መጠን ይቺ ከርሰሯን ተሻግራ ግን ወደ ዘለፋ ከተሸጋገረ፣ የት አባቱ ቴዶን አገኘት? በዚህ በኩል መትቼ ከዚህ አካባቢ ነው ማረቀው የሚል ሀሳብ ካለው አደገኛ አደገኛ። ስለዚህ ይሄ ትንሽ ይሄ መጠኑ እየበዛ ኦቨርዶዝ ያደረገብን መሰለኝ፣ እዛ እና እዚህ ምናምን ምናምን። አይጠቅምም፣ ይሄ አይጠቅምም። ይሄ የወንጌል አገልግሎት እንቅፋት ነው፣ የሐዋርያ አገልግሎት እንቅፋት፣ የመንፈሳዊነት እንቅፋት ስለዚህ ይሄ እንዲሆን በጸሎት በጸሎት እሺ። እንደዛ ነው ሞመቻል ያለበት እንደዛ ነው እሺ። በጣም የሚገርመ ነገር አንድ ነገር እንደ ጴንጤ አትነካከሱ ምናምን የሚል ነገር ስላየው፣ ማለት በጣም ስንጣላ ወይን የፈረሱ የሚሉ ሰዎች አሉ። በጣም ጸብ ሲበዛ ይሄ በኦርቶዶክሳውያን ወንድም እህቶች መካከል የሆነ ጸብ እንትን ሲል በቃ አለቀላቸው ተጠፋፉ ብሎ የሚያስብ ሰዋል። እኛ በጣም መሰረታችን ጥብቅ ነው፣ ባይዘዊ መሰረታችን በጣም ጥብቅ ነው። የክርስትናው መሰረት እኛ በጽኑ ጥልቅ ራሳችንን እንድናቆም አድርጎናል። ከኛ ባልሆነ ከእግዚአብሔር በሆነ ማለት ነው። ስለዚህ ሺ ጸብ ቢኖር መጨረሻውም እንደሆነ ታውቃላችሁ፣ ደስ ይበላችሁ፣ መታረቅ መጨረሻው፣ መስማማት የሚገርማችሁ ነገር ማለት ነው መስማማት ነው። ኦርቶዶክሳውያን ጭቅጭቅ ቢኖር ጥል ቢኖር ምን የከፋ እንኳ አስተሳሰብ ቢኖር መጨረሻው መሞት መገዳደል አይሆን፣ መጨረሻው መታረቅ። ታዩታላችሁ፣ ደግሞ ይሄን ቴዲ ከዋሸ ታዩታላችሁ እ። ገሌና ገሌ እኮ ተጣሉ፣ ገሌና ገሌ እኮ እንዲህ ቃላት ተሸነዘዘሩ ወይኔ ምናምን የምትሏቸው ሰዎች የሆነ ወቅት ያልፍና እርግብ ብሎ በአንድ ጠረጴዛ ታያቸዋላ። በጣም እኮ የሚገርመ። ስለዚህ እንደ በቃ አለቀላቸው ብላችሁ ምናምን የምታስቡ ሰዎች ብዙም ሀሳባችሁ ልክ አደለም፣ እንደዛ አታስቡ ለማለት ነው። እኛ ማንንም አንመስልም። በጸባችንም ቢሆን ማንንም አንመስልም። ባቢ ዴቭ እና እሼ እንደናፈቁኝ። እሼ አለ በደንብ አለ። እሼ ከመናፈቅ አይን ዞር አላለም። ማነው ከመናፈቅ አይን ውስጥ ይኖራል ብዬ አላሰብም አለ እንዴ። ወይ አታዩትም? እሼን ሰርች አርጉና አዩት እንዴ ሰሞኑ በእፎይ ጉዳይ እንኳ ተደጋጋሚ የሆኑ የጋራ ሀሳቦችን በደንብ የሰራ ነበረ። ዲቭም ታገኙታላችሁ በቅርብ። በዲቭ በጣም ብዙ የሚመስሉት አካውንቶች ተከፍተዋል። የእሱ አይደሉም። ዲቭ ወንድማችን ትንሽ የተአምራት ጊዜን የፈውስ ጊዜን ይጠብቃል። ይመጣል ማለት ነው። ወንድማችን ባቢ በጣም በስራ ውጥረት ላይ ስላለ ብቻ ነው። እሱም እንደሚመጣ ጠብቁ። ወንድሞች ዋኖቻችን መስራቾቹ የቲክቶክ ኦርቶዶክሳዊነትን በደንብ አድርገው እዚህ ፕላትፎርም ላይ ብዙዎች ውስጥ የከተቱ ታላላቆቻችን ናቸው። ይኖራሉ፣ እሺ? አይኖሩም ብላችሁ አታስቡ። ያው ሰው በአንድም በሌላ መንገድ እንትልል ይችላል። ቴዶ የሆነ ወር ላታገኙኝ ትችሉ ይሆናል፣ ምክንያቱም ስጋ ለባሽ ነኝ። የስጋዊ እንቅስቃሴዎች ምናምን ይጠበቃሉ። ያ እንዳይሆንብን እግዚአብሔር ይርዳን። ግን ከሆነም እንደሌሉ አድርጋ የሉም ተብሎ መታሰብ ጥሩ ስለማይሆን ማለት አዎ፣ እሺ አለ፣ እሺ አለ፣ እሺ አለ፣ እሺ በደንብ አለ። ሁለቱ ወንድሞቻችን ግን በተለያየ አይነት ምክንያት ነው የሌሉት ይመጣሉ። እሺ ይሄንን ነው ልል የምችለው። ክቡር ዲያቆን፣ እንዴት ነው? እንዴት ነው? እንደ ማኪባ ተናገርኩ እኮ አልሰማሽኝም? ነው ጽሁፍሽ ላይ ነው ትኩረት የምታደርገው እኔት እንግዲህ በጣም እየቆያችሁም ትገቡ ሰዎች ናቸው የምትጠይቁት። አይሰልቸኝም፣ በነገራችሁ ላይ መልሼ መልሼ አይተ አይሰልቸኝም። እፎይ በጣም ደህና ነው። በጣም ሰዶ እንዳልኳችሁ ከሚቀጥለው ሳምንት መጨረሻ ላይ ወይ ደግሞ በቀጣይ ሳምንት መጀመሪያ ላይ እናገኛቸዋለን። አብርሽ አብርሽ አብርሽ አብርሽ የኛ ወንድም የኛ ምርጥ ወንድም፣ እንዳንጠፋ ጸልዩ። እንግዲህ ኃጢአት በደላችን በዝቶ አንዱ ይገፋናል። አንድ የስጋ ደግሞ ነገር ሊገፋ ይችላል ምናምን ከኃጢአት በደል በዝቶ ከአገልግሎት የስጋ ደግሞ የኑሮ ጉዳይ ደግሞ ገፍቶ ከቲክቶክ ሊያጠፋ እንዳይችል ጸልዩልን። አሜን አሜን አሜን። እግዚአብሔር ባሉበት ይጠብቁልን ከጥፋት ያደነን እውነት ነው። ሁላችን እንጸልይ። ቅድም ብያቸዋለሁ፣ ስለ ብዙ ነገር እንጸልይ። በቃ የሆነ ሰው ክፉ አሁን እዚህ ጋር እያነበብኩ ነበር። ቅድም ስም ምናምን የምጠቅሱ ሰው እገሌ እንደዚህ እንደዚህ ከትዝብት ምናምን ከሆነ ከመፍረድ እንትን ውስጥ ውጡ፣ ትችት ውስጥ ግን ኑሩ። ትችት ባይዘዊ፣ ለአንድ ተክል ለአንድ እጽዋት እንዲያድግ ውሃ፣ ፀሐይ ምናምን እንዲያስፈልገው ሁሉ አንድ ሰውም እንዲያድግ ከተፈለገ ትችት ያስፈልገዋል። ባይዘዊ በትምህርት ቤት ህይወት ውስጥ ፕሬዘንቴሽን ታቀርባላችኋል። ፕሬዘንቴሽን የሚቀርበው ለመደነቅ ብቻ አይደለም ለመተቸት ነው። ትተቻላችሁ። ፎር ኔክስት ታይም ያ ነገር እንዲስተካከል ይሆናል። ማለት እንዲስተካከል ይሆናል። ስለዚህ እንደዚህ አይነት ነገሮች ላይ እንትን አትበሉ። ይሄ በቃ ተጠምዳችሁ የሆነ ገሌን ምናምን በመከታተል ስሜት ሳይሆን በቃ የሆነ ሰው በጣም ስቶ ይሄዷል ወይም ከትችት መስመር ወጥቶ የሆነ የዓለማዊ ቅናት ውስጥ ገብቶ በሰዎች መጥለብ ሴራ ውስጥ ነው ያለው ብላችሁ የምታስቡ ከሆነ ጾሎት በቃ መጸለይ እንደዛ ነው የሚያስፈልገው። ምክንያቱም ውርወራ መፈነካከትን ነው እንጂ የሚያመጣው ሰላም አያመጣም። ስለዚህ እንደዛ ባይሆን ጥሩ ነው። አረ ተጨንቀናል የምትሉ ምንድን ነው? አረ እፎይ ደህና ነው አልኩ። አረ ዮኒ ማመይ አለች እኮ ማመይ አለች ላይቭ ነው። ብዙ እየገባች ያለው ነው አለች። አብሬሽ አመሰግናለሁ፣ አመሰግናለሁ። እና እንደዛ ነው። ነገ መቤታችን ነች። በትክክል እስኪ በላይ ይኸው ፎሎ መልሻል። ፎሎ መልሻለሁ። አመሰግናለሁ። ኦኬ። እና እንደዛ ነው እላችኋለሁ ቴዶ ይህን ስብተው እንዴት አድርጌ ቪዲዮ እንስራበት። እንዲ የተዋህዶ እንቁ ማለት እኮ እናንተ እኮ ስንት የከበሩ እኮ ሐዋርያት፣ ጻድቃን፣ ሰማዕታት፣ ነቢያት ስንት ለቤተ ክርስቲያን ዋጋ የከፈሉ እንኳን ጭንጋፍ ነኝ ነው ያሉት። እና በእውነት ስለነሱም የምናስበው ነገር ምን ያህል የቀና እንዲሆን እንዳደረጉ አውቃቸዋል። እንቁ ሆነው ማለት ሶ ፕሊስ በቃ እንደዚህ አይነት ይሄ የተዋሕዶ እንቁ የተዋሕዶ አርበኛ ምናምን ይሄ በጣም ትክክል አይደለም። እናንተ አዎ፣ መውደዳችሁን ምናምን ምናምን ለመግለጽ ሊሆን ይችላል የምጠቀሙበት፣ ይሄ ግን ትክክል አይደለም። እሺ ባካችሁ፣ ባካችሁ። እንቁ የሆኑ በጣም ብዙ ፈርጦች አሏት ቅድስት ቤተ ክርስቲያን። እኛ በጣም ኃጢአተኛ፣ በደለኞቹ እኮ እንደዚህ ተብለን መጠራት አይገባል። እንደዛ ነው።

ው ትትና ትትናም ፎሎ ያደረጋችሁ ወንዶች ተባታይ ጾታ፣ የእኔ ጾታዎች አንሱ፣ ፎሎዋችሁን ብታነሱ ይሻላችኋል። በጣም ከባድ ነገር አለ። ቴዶ ደና ነው፣ ደና ነው። አሜን፣ አሜን፣ አሜን፣ አሜን፣ አሜን። አገልግሎትን እግዚአብሔር ይባርክ። አመሰግናለሁ በጣም ሁላችሁንም። እግዚአብሔር ይስጥልን። እፎይን በደንብ ተዘጋጅተን ነው፣ በነገራችሁ ላይ በደንብ በደንብ ድንቅ አድርገን ማስታወቂያ እንሰራለን። ያን ማስታወቂያ የትየለሌ ምናምን አስተጋብታችሁልኝ ነው እሺ፣ የምናገኘው ባይ ዘ ዌይ የመጀመሪያው ላይቭ በደንብ በደንብ በደንብ እንዲህ ነው የምንልበላችሁ። ክፉ ያሰቡ ተንኮል ያሰቡ ሴራ የጎኖጎኑ ሰዎችን ኩም የሚያረግመውን መቻል አለበት መሰባሰባችን። ማለት 29 ነው አይደል የነበረው 29 ሺህ ነበረ። አንድ 50 ሺህ ሰው ምናምን መኖር አለበት፣ ያ ላይቭ ላይ እሺ። ማስታወቂያውን የምንሰራው ለዛ ማስታወቂያውን ቅጥልጥልጥልጥል አድርገን ሰርተን 50 ሺህ ሰው በቃ ግድ ይላል። 50 ሺህ ሰው ተገኝቶ ላይቭ ላይ የሚገርም ሆነ እንዴ፣ ለጌ ምናምን ስንት ደርሶ አይተንናቅ የለ እንዴ፣ አይደል? ለወንጌል አገልግሎት ሲሆን ወደኋላ ማለት የለብን በደንብ አድርገን እነ እፎይ አሁን ከአሁን በኋላ ባለፈው አይታችኋል። የመጨረሻው ላይቭ ላይ ቃል ሲያስገባን ነበር ሁላችንም ከስራ አትጥፉ እኔ ብቻዬን መሆን የለብኝም ብሎ ታላላቆች እንደውም ከዛ በኋላ እየሞከሩ ነው አይደል፣ እነ ክርስቶፎሮስ ቀሲስ አባታችን ዲበኩሉ እየጣሩ ነው። እየጣሩ እየጣሩ ቢያንስ ከዛሬ አላየነውም ብለው እነሱም እዛ መስመር ውስጥ ለመገኘት አልፎ አልፎ እነ ወንድማችን አኬ ያው እነሱ በሌላኛው በዛኛው እርሻ ውስጥ መካከል የሚገኙ ቢሆኑ ነገር ግን ዚጋም ደግሞ አጋርነት፣ አንድነት፣ በጎነት ስለዚህ እንጠናከር ብሏል። ሁሉም የሚናውን ይወስዳል። እና እኛ ደግሞ ምን እናደርጋለን ልክ እፎይ የሆኑ ያላመኑትን ወደ ማመን አምጥቶ ልክ በሚያስጠምቅበት ጊዜ ከሚለብሷት ነጭ ካልሲ አንስቶ ያለችዋን ነገር ምን እንላለን፣ ያን ሰው እናበቃለን ማለት ነው። እናበቃለን፣ እነሱ ያመርታሉ እኛ እናሽጋለን። እስቲ ጻፉቴን፣ እነሱ ያመርታሉ እኛ እናሽጋለን በሉ። እንዴት አይነት ቃል ነው የመጣልኝ! ምርጥ ቃል ነው የመጣልኝ። እነሱ ያመርታሉ እኛ እናሽጋለን። በቃ እንዲህ ነው ማንም አይረሳም። በነገራችሁ ላይ የሆነ የሆነ ጊዜ ስም ሲጠራ እንዲህ ይገሊስ አሁን ለምሳሌ የሆነ ቪዲዮ ሰርቻለሁ፣ አይታችኋል። ይሄ ቅዱስ ጳውሎስ፣ ይሄ ነህሚያ፣ ወይ እንደዚህ ወንድማችን ብዬ ሶስት ወንድሞችን አድርኩ። የቲክቶክ ፕላትፎርም አገልግሎት ሶስት አይነት መልክ አለው ብዬ ባሰብኩት አኬም ብሩኬን እና ዲያቆን አቤኔዘርን አድርኩ። እንዴ እፎይ ሴታን፣ እፎይ ሴታን፣ እንዴ እፎይ ማለት አክሊል ማለት እፎይ ማለት አክሊል ማለት ሚኮ ማለት ብሩክ ማለት ነው። የሆነ የሰማቷ ማለት ብሩክ ማለት ነው። የሆነ የሰማቷ ማለት አቤኔዘር ማለት ነው እና አንዳንዴ በአንዱ መስታወትነት ነው ሌላውን ማየት የምንችለው። እና ስም መጥቀስ ከጀመርኩማ ምን ያህሉን ታላላቆችን፣ እሺ ሁሉም እዚህ ቲክቶክ ላይ ያለ በሙሉ ታላላቆች ናቸው ለኔ። ሁሉንም ስም ስጠራ ስንት ደቂቃ ቪዲዮ ልሆን? ስለዚህ አይሆንም። ለማንኛውም ይቺ ተመችታኛለች። እነሱ ያመርታሉ እኛ እናሽጋለን እነፎ ያስተምራሉ እኛ ሲጠመቁ። አሁን አይታቸዋለና አኬ በቃ ወንድሞችን እንትን ብለው ምናምን ባላቸው ነገር ነው እንትን የሚሉት እዚህ ላይ ለሁሉም እንገባለን። በቃ ማን አኬ፣ ሰው አለ እየተመለሰ አዋ አለ ነጭና ልብሰው፣ ነጭና ልብሰዋለን። በቃ አለቀ። ከእሱ ከቅዱስ ቁርባን በረከት እኛ እንካፈላለን ማለት ነው። ምናልባት አንድ ሰው ኮ እንዲ ላይ ብንፈልግና በነገ ሁለት ወንድማችን አክሊል ሶስት ሰው ያጠምቃል ነጭ ልብሱ ሜ ይችላሉ፣ ቴዶ ይችላል፣ ሰባት ይችላለች። በቃ አለቀ። ነጭ ልብስ ይለብሳሉ። የኢኮኖሚ ችግር አለ ወይ? በተለይ ደግሞ ከእስልምና አካባቢ ቢመለሱ ሰዎች በጣም በብዛት ከምኑም ከምኑም እንዲገለሉ ስለሚደረግ ኢኮኖሚካሊ ሊፈተኑብን ይችላሉ። ስለዚህ ምን እናድርግላቸው? ከትንሹ ስራ አንስቶ ማቋቋም። ይሄ ነው ኦርቶዶክሳዊነት። እያስገቡ መርሳት አይደለም እያስገቡ መርሳት ወደ እኛ እስኪመለሱ እናጅባቸዋለን። ከዚ የለንም። ከዚህ ቀደም ጠቁሚያቸዋለሁ አይደል? ፓስተር ቢኒያምን እንደዛ ነው። እና እያስገባን አንርሳ፣ እየበረታን ያ ሰው እስኪ የሚቋቋም ነገ ወደ የግብፅ ሽንኩርት እንዳይናፍቀው ማለት ነው። አለ ደግሞ ሰይጣን ይፈታተናል። ታውቃላችኋል። እስራኤላውያን ያንን የመሰለ ቃል ኪዳን ተስፋ ተሰጥቷቸው ባህር ኤርትራን ተሻግረው ምድረ ርስትን ለመውረስ እየተጓዙ የግብፅ ሽንኩርት አማረን እያሉ ያስቸግሩ ነበራል። አይገርማችሁ? ስለዚህ እንደዚህ ከመጡ በኋላ የግብጽ ሽንኩርት እንዳያምራቸው ሰይጣን ስለሚፈትን፣ እነሱ እኮ ፍላጎቱ አላቸው ተረርታችሁኛል ስዋላቸው ተረርታችሁኛል ስዋላቸው ተረርታችሁኛል ተረርታችሁኛል ተረርታችሁኛል ስለዚህ፣ ሂደቱ ላይ ይሄ ፋብሪካው ላይ በደንብ አድርገን፣ እርግጥ ሌሎች ታላላቆችን በደንብ አድርገን እዚህ ጉዳይ ላይ እየመከርንበት ነው። እዚሁ ቅበተ እምነቱ ላይ በተለይ እስልምና አካባቢ የሚሰሩ ወንድም እህቶች ጋር እናወራለን እና ላይክ የፋብሪካ መልክ ሊኖር ያስፈልጋል። ፋብሪካ ጥሬ ዕቃ ይመጣል ከዛ በኋላ ወደ ምርት እንዲቀየር አስፈላጊ ዑደት ይከናወንለታል። ወደ ምርት ይቀየራል። ከዛ በኋላ ይታሸጋል፣ ፋይናሌ ለገበያ ይቀርባል። ቤተክርስቲያናችንም ልክ እንደዛ ናት። የሆነ ሰው ካለማመን ወደ ማመን ይመጣል፣ ካመነ በኋላ ይገባል፣ ከገባ በኋላ እንዲያምር ልዩ ጥበቃ ይደረግለታል። በብዙ መንገድ ወንደ ፋይናል ለገበያ ይቀርባል። ገበያው ሐዋርያዊነት፣ ሁሩ ወማሃሩ የሚለው ቃል መፈጸሚያ ይሆናል ማለት ነው። ተረፍታችሁኛል። ይህን ሀሳቡን በደንብ ያገኛችሁት ይመስለኛል። ስለዚህ ገሌ ተማረው ተመለሰ ተመለሰ፣ በቃ የለንም። ያ ሰው ሲጨንቀ ይኖራል። ትልልቆቹን ጨምሮ አንዳንድ ቼክ ማድረግ በቃ እኔ ያሳስበኛል። አሁን ብዙ የታቀፉ ወንድሞች አሉ። ለምሳሌ ተሙ እያለ አይደል? ተሙ ከፕሮቴስታንት ነው ወደኛ የመጣው ወንድማችን፣ በጣም እንወደዋለን። ብዙዎች ምናምን አለን፣ ዙሪያው የሆነ ነገር እንለዋለን ግን አንዳንድ የሆነ ባይተዋርነት ውስጥ እንዲገባ እንዳይገባ ያስፈራችሁ። ለዛ ነው እንደዚህ አይነት ሰዎችም በደንብ መክበብ መውደድ አለብን፣ ማፍቀር አለብን። እሺ እና እንደዛ ነው መሆን መቻል ያለበት። እንበርታ፣ በሁሉ ንጣር፣ በሁሉ ንትጋ። ታላላቆቻችን በተለይ በሚዲያ ዕቅበተ እምነት ላይ ያሉ ወንድሞች እንዲተጉ መልካም ፍላጎታችን ነው። እንዲተቹ መልካም ፍላጎታችን ነው። እንዲጠለፉ ግን ፍላጎታችን አይደለም። እንዲጠፉ ግን ፍላጎታችን አይደለም። በፍፁም ልብ እንወዳቸዋለን። እነሱ ያመርታሉ፣ እኛ እናሽጋለን። እንደዛ ያው ዘሩፋኤልም እነሱ ያመርታሉ፣ እኛ እናሽጋለን እያላችሁ ዘሩፋኤልም ተናግሯል። እነሱ ያመርታሉ፣ እኛ እናሽጋለን መርሃችን። ይህቺን ቆይ እስቶሪ ላይ አረግላችኋለሁ። እስቶሪ ላይ አረጋታለሁ። ነገ ለተሰንበትን እናመሰግናለን። ምንድን ነው ቴዲ መቤቴን፣ ፕሮግራም ባይሆንም ቀሲስ ዲበኩሉን አስገባቸው። ቀሲስ የሉም እኮ። ሊኖሩ ይገባሉ፣ ይገባሉ። ወይም ደግሞ በፕሮግራም የምንፈልገው ከዚህ በኋላ የሆኑ የሆኑ ነገሮች ይኖሩናል። ይገባሉ። እንዴ ባለፈ አላያችሁም? ገብተው ስንት ትልልቅ መልእክት ሲያስተላልፉ እርስ በርሳችን በደንብ ነው የምንዋደደው። በደንብ እንፈላለጋለን። አባቶቻችን በደንብ ያስፈልጉናል። በቃ በፍቅር ሁሉ ነገር እንኖረዋለን። ግዴላችሁ እንመን። የዛሬው መርሃችን እነሱ ያመርታሉ እኛ እናሽጋለን ነው። ሰላም ጊዜ እመኝላችኋለሁ። መልካም ለተሰንበት። ቆንጆ ተኙና ነገ ያው ወንድማችን አክሊል ጉጉት ፈጥሮብናል አይደል? የጌታ ቀን ብሎ በሰንበት ጠዋት ነጠላ ለብሶ ነጭ ለብሶ ሲቀመጥ በጣም እንቀናለን አይደል? እንቀራለን ስለዚህ ያችን የተወደደች የጌታ ቀን ነገ እንድናይ አምላክ ቅዱሳን ይፍቀድልን። በጠዋት ተነስታችሁ ያው ወደ ኪዳን ወደ ቅዳሴው ታመራላችሁ። አመሰግናችኋለሁ። በጣም በርቱልኝ። እግዚአብሔር አምላክ በጎ በጎን እንድንሰማ፣ በጎ በጎን እንድናይ፣ አገልግሎታችን የቀና የበረታ እንዲሆን እሱ ይርዳን። ሰላሙ ነው። እነሱ ያመርታሉ እኛ እናሽጋለን። ላይቡ ሲዘጋ በቃላችሁ በሉት። ሲዘጋ በቃላችሁ በሉት።